ለማይግሬን ሲሆን አናት ላይ ነው የሚቀባው። ጠዋትና ማታ ይቀባል። ዝን ቱ ደይስ ወይ ደግሞ ማታ ተቀብቶ ጠዋት ራስ ምታቱ ላይኖር ይችላል። ግን ስልሳ ኢሜል ነቻችን ስልሳ ኢሜል እስኪጨርሱ ግን ኤቭሪ ዴይ መቋረጥ የለበት እና ያንን በደንብ አድርገው መቀባት አለባቸው። ባይ ዘ ታይም ሲጨርሱ እንግዲህ እስከዛሬ ድረስ የተጠቀሙት ሰዎች እንግዲህ ተቀብቶ ተመለሰብኝ ብሎ የመጣ ሰው እስካሁን ድረስ አላጋጠመም። ማይግሬን ላይ እስካሁን ድረስ እውነት ለመናገር በጣም ብዙ ሰው እየተጠቀመው ነው። በጣም ብዙ ሰው እየወሰደው ነው። መልካም ማይግሬን ኦይል። አሁን ደግሞ ወደ ማይግሬን ኦይል እንግባ። እነሱንም ነገር ለምን ለምንድን ነው የሚጠቅሙት? እና ደግሞ ዋናው ደግሞ ሰው ሲጠይቅ የነበረው አጠቃቀሙ እንዴት ነው? አሁን ምሳሌ ለራስ ምታት ከሆነ ማይግሬኑ የቱ ጋ ነው የሚደረገው? እንዴት ነው ባክ ፔል አላቸው፣ እንዴት ነው የሚደረገው አጠቃቀሙ? ብዙ ሰው እየጠየቀ ነው። እና ይሄንን ከዚህ በፊት አንስተነዋል፣ ግን በድጋሚ እናንሳላቸው። እንግዲህ እኔም ያው አንዳንዱን እንዳነበኩት ምንድን ነው በጣም ብዙ ሰው እየደወለ ሰው ሪኮሜንድ እያደረገ እያመሰገነ እየወሰደ ነው ያለው። አንዳንዱ ደግሞ ውጤት አላገኘውም የሚለንም አለን ውጤት ግን ያላገኙት ከምን አንጻር ነው? ብዙዎቹን ደውለን ስናነጋግራቸው ከአጠቃቀም ጉድለት ነው። አጠቃቀም ጉድለት ማለት ምንድነው? መሰለች ያቺ ክዳኗ ለች አይደለ? በክዳኗ አንድ አድርጉ ብለን ስንላቸው ጠዋትና ማታ ብለና፣ ግማሹ እረስቶት አንዳንዴ ብቻ ነው የሚያረቀው። ወይ ስታስረጁ ሰማሽና ሲወጣ ይረሰዋል አንዳንዴ ብቻ ያደርጋል። ሁለተኛ ደግሞ አሁን አናታቸው ቆዳዋ ላይ በደንብ አድርጉበት ስትያቸው ቆዳው አናቱ ላይ ሳይሆን የሚያደርጉት ከፀጉሩ ጋር አንድ ላይ ነው የሚያደርጉት። ስለዚህ ፀጉሩ ይጠጠዋል የተወሰነውን። ስለዚህ የተፈለገውን ያክል ዶዝ ወደ ጭንቅላታቸው አይገባ። ማይግሬን ኦይል አናትሽ ላይ በምታደረጊያት ጊዜ በደም ቀስ ብለሽ እንደዚህ ገልብተሽ ቀስ እያልሽ ነው አደረሰሽ ቀስ መልቀቅ ያለብሽ። ወደ ቆዳሽ ነው መግባት ያለበት እንጂ ፀጉሩ መውሰድ የለበትም። ፀጉራችን ካራሰ ፀጉራችን ከወሰደው ያው የተፈለገውን ዶዝ አይመጣም ያ ከሆነ ለውጥ አይመጣም። ቦታ ጋ ነው ማረግ ያለ አናት እሱ ወደኋላ ነው እዚህ መሀል አናት ላይ ስለዚህ እዚህ መሀል አናት ላይ ካደረግነው በደንብ ለውጥ ይመጣል እና ብዙ ሁሉንም ሰው ተቃውሞ ለቆዳ ላይ ነው እና ከአጠቃቀም ጉድለት ውጤት የማይመጣበት ጊዜ አለ። ማይግሬኑ ረጅም ጊዜ የቆየባቸው በጣም ረጅም ጊዜ የቆየባቸው ሰዎች ከሆኑ ምናልባት ሊያስደግማቸው ይችላል። ከዚህ ውጭ ግን ምንም ነገር የለም። እና ማይግሬን ላይ እስካሁን ድረስ እውነት ለመናገር በጣም ብዙ ሰው እየተጠቀመው ነው። በጣም ብዙ ሰው እየወሰደው ነው። አሁን እንደውም ያለን አማውንት ብዙ አይደለም የሚሆነው። ይህን ከጨረስን ደግሞ በሚቀጥለው ዓመት እንግዲህ ወደ ህዳር አካባቢ ነው እንደገና የምናገኘው። ስለዚህ ያው ተፈጥሮ ነው የምንጠቀመው እና ተፈጥሮ ስትሰጠን ስለሆነ የምንሰጠው አሁን ያለን እጃችን ላይ ከጨረስን ከዚህ በኋላ እንግዲህ ደግሞ ህዳር ውስጥ ነው የምናገኘው በዚህ በዓመት አንድ ወር ብቻ የምትገኝ ጥቅምት ላይ ነው የምናገኛት። ጥቅምት ላይ ሰብስበን እስክናዘጋጅ ምናምን ህዳር ታህሳስ ነው ወደ ሱቅ ላይ ልናመጣው የምንችለው እና እንደዚህ ዓመት አሁን ዘንድሮ እንደሰበሰብነው ነው አይነት ካገኘን እሰየነው ነው ደስ ይለናል። አንዳንዴ እስከ ዛሬ በሰባት ዓመት ውስጥ እንግዲህ ለመጀመሪያ ጊዜ ነው እንደዚህ በብዛት ልናገኘቻት ነው እና የሚቀጥለው ዓመት እንግዲህ እግዚአብሔር ሰላም ያርግልንና በቂ ካገኘን እንደዚሁ ይኖረናል። በቂ ካላገኘን ደግሞ ያው ያለንን ያገኘነውን ነው የምንሰጠው ማለት ነው። በጣም ብዙ ደስተኛ ስለሆነ ኮመንት ላይ ብዙ ጊዜ እሱ ነው የምናየው ያለ። ነው በጣም ደስተኛ ነን እናመሰግናለን። አሽሎናል የረዥም ዓመት ነበረን የሚል በጣም ብዙ አይነት አስተያየት ነው እያገኘን ያለ